ሰላም ሰላም ቤተሰቦች እንዴት ናችሁ? ዛሬ እንግዲህ እየላችሁ መጣው ደግሞ ቀሪ ፊደላቶችን እነዚህ ፊደላቶች ትንሽ አብዛኝ ተማሪዎች አስቸግሩኛል ስለላችሁኝ፣ እየላችሁ መጣው በተለይ እነዚህ እነዚህ ፊደላቶች ትንሽ አስቸግሩናል ስለላችሁኝ ዛሬ እየላችሁ መጥቻለሁ። ሰው በጥሞና አዳምጡኝ። መማር የምትፈልጉ ኦንላይን ደግሞ ኔጋ በ25197746024 በዚህ ስልክ ቁጥር እየደወላችሁ መማር ትችላላችሁ። ዛሬ ከኔጋ ፈታ ብለን በደንብ ነው የማስተምራችሁ። አብዛኞቻችሁ በጣም ደስ የምትልኝ ነው፣ በጣም የምታበረታታልኝ አበረታታለሁ። በአጭር ሰዓት ይሄ አራት ወር፣ አምስት ወር፣ ስድስት ወር እንዲፈጅባችሁ አልፈልግም። በቃ ከሁለት ወር እስከ ሶስት ወር አውቃችሁ ጽፋችሁ እንትወጥ ነው የምፈልገው። ሶ ዛሬ የማሳያችሁ እነዚህን ፊደላቶች አስቆጥራችኋለሁ። ከግራ ወደ ቀኝ፣ ከቀኝ ወደ ግራ እና ከታች ወደ ላይ፣ ከላይ ወደ ታች በደንብ አስተምራችኋለሁ። ቀስ ብዬ ነው ምንም ተስፋ እንዳትቆርጡ። እነዚህ ደግሞ እነዚህ ቃላቶች ደግሞ ከነዚህ ጋር ነው ያመጣኋቸው። ሶ በደንብ ተከታተሉ

ሀ ብዙ ጊዜ መጽሐፍ ቅዱስ ላይ ነው የምንጠቀመው። እኔ ሀ ሁ ሂ ሃ ሄ ህ ሆ ሆ ህ ሄ ሃ ሂ ሁ ኸ ይሄኛው ደግሞ ፐ ነው ፐ ለምሳሌ የሚገርም እኮ ነው። ለምሳሌ ፖሊሱ ስንል የዚህ እንጠቀማለን። ፒ ፓ ፔ ፕ ፖ ፖ ፕ ፔ ፓ ፒ ፑ ፐ ይሄ ፐ ነው። አሁን ልድገምላችሁ አንዴ። ይሄ ቸ ነው። ይሄ ጨ ነው። ይሄ ፀ ነው። ይሄም ፀ ነው። ይሄ ኸ ነው። ይሄ ፐ ነው። ሶ እንዳረሱ ቸ፣ ጨ፣ ፀ፣ ፀ፣ ኸ፣ ፐ። እሺ፣ አሁን ከላይ ወደታች

ኦ የሚል ድምፅ አላቸው። ቾ ጮ ጾ ጾ ሆ ፖ ፖ ሆ ጾ ጮ ቾ ይሄን ካየን በኋላ እስኪ አሁን ደግሞ ቃላትን መስረት ይህን ሃላን በበን እስኪ አንድ ላይ ስናደረግ ሚኒንግ እንዴት ይሰጠናል የሚለውን አሳያችሁ። አሁን ይሄ የመጀመሪያው ቸን ኤስ ረ ነው። ባለፈው አስመጥቻቸው ሶ ምን ይሆናል? ቸረ ቸረ ይሆናል ማለት ነው። እሺ፣ እዚህ ቢጫው ላይ እንሄድ። ይሄ ደግሞ መ ነው። ይሄ የትኛው ፊደል ነው? ቸ ቹ ቺ ቻ ቼ ሶ መቼ። ለምሳሌ መቼ ነው የምትኬደው? መቼ ነው የምታገኘኝ? ምናምን ይባላል መቼ። እሺ፣ ይሄኛውስ የጨቤት መጨረሻው ነው። ጨ ጩ ጭ ጫ ጨ ጨ ጮ ሶ ጮ ሀ ይሄኛው ሀ ነው። ይሄ ይሄ ሀ ነው። ስለዚህ በአንድ ላይ ምን ሆነ? ጮ ሀ ጮ ሀ ይሆናል ማለት ነው። እዚህ ጋር እንሂድ። እቺ ማን ትመስላችኋለች? የጨ ሁለተኛው የጨ ሁለተኛው ድምጿ ማን ነው? ጨ ጩ ጩ አልኩ። እቺ የበ ስድስተኛው ነች። አምስተኛው ባለቀለበቷ ቤ ነች። ጩቤ ጩቤ ይሆናል ማለት ነው። ይሄ የጽዳ የመጨረሻው ነው። ይሄ ማለት ነው። ስለዚህ ጾም ጾም ይሆናል ማለት ነው። ይሄስ የአ ስድስት አምስተኛው እ አ ኦ ኢ አ ኤ እ እ ይችስ ጽ ነች። ይች ፊደል ነች። ሶ እጽ እጽ ይሆናል ማለት ነው። ይሄስ ይሄም ጾ ነው። ጾ ከፈለጋችሁ ጾም ማለት ትችላላችሁ። በዚህኛው ፊደል በዚህኛው ጾም ማለት ትችላላችሁ። ግን ጾመ ቀይሬ ወርዱን ጾም አልኩ እጽ ይሄም እጽ ነው። ይሄም እጽ ማለት ትችላላችሁ። ይህም ጽ ስለሆነች ሁለቱም ጽ ናቸው። ጽ ኤስ ሄ የሀቤት ሀ ሁ ሂ ሀ ሄ ሄ ይሄ ደ ነው። ሄደ ሄደ ይሆናል ማለት ኤስ ሁ ለ ት ምን ይሆናል? ሁለት ሁለት ይሆናል ማለት ነው። ኤስ ፓ ፓ ምክንያቱም

ፖሊስ እነዚህን ቃላቶች መሰረትኩላችሁ። በዚህኛው ፊደል እስኪ እናንተ ደግሞ ከዚህ ውስጥ እያወጣችሁ በእነዚህ ፊደላቶች ቃላት መመስረት። ልክ እኔ በእንደዚህ አይነት መሰረኩላችሁ። ለምሳሌ እኔ አንድ ሁለት ሶስት አራት አምስት ስድስት አስራ ሁለት ቃላት መሰረኩላችሁ። እስኪ እናንተ ሶስት ቃላት መስረቱ። እኔ ጋር መማር የምትፈልጉ ልጆች ኦንላይን በዋትሳፕ፣ በቴሌግራም፣ በኢሞ በዚህ ስልክ ቁጥር ማናገር ትችላላችሁ። በአጭር ሰዓት ትምህርታችሁን መማር ትችላላችሁ። ሀገራችንን ሰላም ያድርግልን። ይመቻችሁ።